በእኛ በወንጌል አማኞች ውስጥ እንኳን ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራቸው አልችልም ለምሳሌ ጀስት እንደ ሀሳብ አሁን አንተ ፕሮቴስታንቱ የምትባል የትኛውን ቸርች ነው የምትቀላቀለው? አሁን አንተ ፕሮቴስታንቱን ልትሆን ነው። እሺ፣ የትኛውን ቸርች ነው የምትቀላቀለው? ፕሮቴስታንት ሆነ የትኛውም እንትን ዶሚኒየም እንዲኖሚኔሽን ካልከኝ እኔ የምመክርህ ኤምኬሲን ነው። ግን ደግሞ እንትን እንደ እንትንህ ነው የሚወሰነው። ምንድን ነው ኮንፊውዝ ያደረገህ የሚለው ነገር ኮንፊዝ ያደረገ ሳክራመንት ከሆነ ሉተራኑን ትገላገላ። ኮንፊዝ ያደረገ ሳክራመንት ከሆነ ክሪስቶሎጂ ከሆነ ኮንፊዝ ያደረገ ቃል ይወጥ። ግን ያው ሌላውን ነገር ትችለዋለህ። ካልሆነ ግን ቴዎሎጂ ላይ ኮንሰርንድ ከሆነ አንግሊካ ነው። የማይደፈሩ እኔ ከዚህ በኋላ እንደውም ቆይ ጌታ ቢረዳኝ በወንጌላውያን አማኞች ውስጥ ማንስ ማንባባቸውን ትምህርቶች በዘመኔ በእውቀት ያላነበኩትም በማንበብ ያልተማርኩትም በመማር ከበድሜም በእውቀትም ከሚቀድሙ ወንድሞች በመጠየቅ አይደፈሬ የተባሉና በቃ ይሄን ነገር ዝም ብሎ ተከርኖ ይቀረ የውሾ ነገር ያነሳው ውሾ ተብሎ የተባለውን ሁሉ በሙሉ የጴንጤውን እንትን ምንድነው ወጪት እከፍተዋለሁ ማለት ነው። በእኛ በወንጌል አማኞች ውስጥ እንኳን ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራችሁ አልችልም። ከመንፈስ ቅዱስ ከአንዱ መንፈስ ጠጥተናል፣ አንዱን ጌታ ተቀብለናል። አንዱን መጽሐፍ ቅዱስን አምነናል ብለን የምንል ሰዎች ተበጣጥቀን ተበጣጥቀን ተበጣጥቀን ተበጣጥሰን ተበጣጥሰን ተበጣጥሰን፣ እንደ አሜባትል ማለት ነው። ተበጣጥሰን አንድነን፣ ሁላችንም አንድ ነን ፕሮቴስታንት በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። ሶስት ግሩፕ ሆኖ ምናም ነገር ተብሎ ይባላል። በዚህ በአንዱ መጽሐፍት ላይ ብቻ ማለት በዚህ በአንዱ በእግዚአብሔር ቃል በመጽሐፍ ቅዱስ ላይ ብቻ በእኛ በወንጌል አማኞች ውስጥ እንኳን ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራችሁ አልችልም። የተለያየን እንደሆነ አይነት ኢሜጅ ለማሳየት ምናምን የሚሄድበት መንገድ አለና ዊች ኢዝ ቻይልድሽ ነው። የመጨረሻ በጣም በሚገርም ሁኔታ ግን የተለያየ ኢየሱስ እንዳላቸው እነዚህ ወንድሞቻችን ማለት በሚዲያ ላይ የተለያየ ሀሳብ ያላቸው የተወሰኑ ልዩነቶች እንዳላቸው የሚንጸባረቁ ወንድሞች ላይ እርስ በርስ የእኔ ኢየሱስ ከእንትና ኢየሱስ ይለያል የሚል እሳቤ አልተናገሩም። ጃፒ ልዩ ኢየሱስን ሰብኳል፣ ዘላለም ጌታቸው ልዩ ኢየሱስን ሰብኳል። ስለዚህ መሰረታዊ ልዩነት የለን መሰረታዊ ልዩነት የለንም። እነዚያ አታራግም ያው በልዩነት አማን ሻሎም የሚሰብከውን ካልቪኒስት የሚሰብከውን ኢየሱስን አላቀው አልፈልገው። ኢየሱስ ክርስቶስ ለዓለም አልተሰቀለም ብላችሁ ታምናላችሁ። የተገደበ ስርያት ይሄ ነው ዲፊኒሽን ነው። እሺ እንዲህ ብለህ ታምናለህ። ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ። አረ ታምናለህ? አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ ሌድ ማምናለሁ ወዲያ ወዲያ ነው መመልሰው፣ ለዓለም አልተሰቀለም። በደንብ ስሙ ወንጌላዋን በደንብ ስሙ። ይሄን አስተምሮ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል። ዋጋውቴን መንፈስ አማንሻሎም የሚሰብከው እንቀበል እና አንተ ምን ሰብከው እንቀበል ብላችሁ እንደማጠይቁኝ ተስፋ አደርጋለሁ። ያው በልዩነት አማንሻሎም የሚሰብከውን ካልቪኒስት የሚሰብከውን ኢየሱስን አላቀውም አልፈልገውም። መሰረታዊ ልዩነት ልክ ኢየሱስ ኦልሬዲ የአንተ ኢየሱስ ሌላ ነው። የእንትና ኢየሱስ ሌላ ነው። አንባባልም እንደዛ። የአማን ሻሎም ኢየሱስ እና የስሜት አደሰ የፓስተሩ ኢየሱስ ሌላ ነው። የእሱ ፓስተር የሆነ ስሜት አደሰ የሚባል ሰው ነው። አሁን መረጃዎች ደርሶኛል። እሱ ደግሞ የወንጌል አማኞች የሆኑትን አብዛኞቹ ሙታን ናቸው ነው የሚለው። የአንተ ኢየሱስ ሌላ ነው። የእንትና ኢየሱስ ሌላ ነው። አንባባልም እንደዛ። ሁለት ኢየሱስ እንዳለ ገምቻለሁ። የአርሜኒያውያን እና የካልቪኒያውያን ኢየሱስ ስለዚህ ቅርብ ይልህም ቻለው ተሳስቼ ይመስላቸዋል ብዙ ሰዎች። ኢየሱስ የሞተው ለተመረጡ ሰዎች ነው ለጥቂት ሰዎች ነው የሞተው የሚለው ሰይጣናዊና አጋንንታዊ ትምህርት ነው። ኦኬ። ኢየሱስ የሞተው ለሰው ልጆች በሙሉ ነው የሞተው። ስለዚህ ኢየሱስ ክርስቶስ ለዓለም አልተሰቀለም። ኢየሱስ ክርስቶስ ለዓለም አልሞተም የሚለው ትምህርት ቅድም ይህ የአጋንንት ትምህርት ነው ሲል ነበር። እኔም ከዛ ሀሳብ ጋር አስማማለሁ። ሐዋርያቶች ያላስተማሩት መጽሐፍ ቅዱስ ላይ የሌለ ስጋና ደም የገለጠው እውነት ነው። ስለዚህ ይህን ትምህርት ዝም ብለን ቶሎሬት የምናደርገው ትምህርት አይደለም። በቃ በዚህ ጉዳይ ላይ እከሌ የሚባለው ሰውዬ ወይም እከሌ የሚባሉ ሰዎች እንዲያምናሉ፣ እኔ እንደዚህ አላምንም፣ ግን አንድ ላይ ሆነን መሄድ እንችላለን የምንለው ትምህርት አይደለም። በፍጹም በፍጹም፣ ቶሎሬት ቶሎሬት የምናደርገው ትምህርት አይደለም። እንደዛ እንኳን ቢኖር አንድ ሰው ምናልባት ቢስትና ከወንጌል አማኝ መካከል የእናንተ ኢየሱስ ልክ አይደለም ብሎ ቢል ከማህበሩ ሊወገዳል፣ ይወጣል። በቃ ከወንጌላ አማኝ መካከል የእናንተ ኢየሱስ ልክ አይደለም ብሎ ቢል ከማህበሩ ሊወገዳል፣ ይወጣል። እንደ አሜባ የእውነተኝነት መመዘኛ ቅዱስ ፊት ብቻ ነው። ቅዱስ ፊት ነው። ኦኬ። ቅዱሱ ፊት ከሌለ ሁሌም እየተመጣጠስ ነው የምትኖረው። አያሳዝንም? ሃይማኖት ባልሆነ ነገር ሃይማኖታቸውን ሲተዉ፣ አያሳዝንም? አስተምህሮ ባልሆነ ነገር አስተምህሮአቸውን ሲተዉ፣ አያሳዝንም? መሰረታዊ ጉዳይ ባልሆነ ነገር መሰረታዊውን ጉዳይ ትተው ሲክዱት። ህይወታችሁ በከንቱ እያለቀ ነው። ህይወታችሁ በከንቱ ምንም። እናደስ ብላችሁ የፈጠራችሁት አዲስ ትምህርት የለም በቤተክርስቲያን ውስጥ። ቤተ ክርስቲያን ትላንትና የምታምነውም ዛሬም ታምናለች ነገም ታምነዋለች በኢየሱስም ኢየሱስን መሸፈን ትተ አርፈ ወደ ቤተ ክርስቲያን ተመልሰ ከእኛ ጋር ጌታ ኢየሱስ ክርስቶስን አምልክ ፕሮቴስታንት አሁን ትልቁ ችግር ምንድን ነው በተቃውሞ መከፋፈል ነው በአለም ዙሪያ ወደ አራት ሺህ ዲኖሚኔሽን ነው ያለው ዶክተር አብይ ቤተ መንግስት ራሱ ሰብስቦን ሲያናግረን የቱ ጋር እናገኛችሁ እናንተ ሺህ ቦታ ነው ያላችሁ ነው ያለው ትንሽ ነገር በቃ የማይለያይ ጥምቀት ውሃ ውስጥ ነከርክ አፈሰስክበት በሚል ይጣላና እኔ ሌላ ቸርች ከፍቻለሁ ይላል ቸርቹን እንኳ ሽጦ የሚሄድ አይነት ነው። እንደ ማጠቃለያ ሀሳብ እንስጥበትና ሀሳቡን እንጨርሰውና ሰው እኛ ክርስቲያኖች ፕሮቴስታንት የማንሆንበት ምክንያት አስቀድሞ የተቀበልነውን ክርስትና መተው ስለማንፈልግ ነው። በጣም አሁን አሁን ላይ በጣም የሚያሳዝነው ነገር ምንድነው? በጣም በተደጋጋሚ እኛም የምንናገረው አንድ የገባን ነገር ስላለ ነው። እሱ ምንድነው የገባን ነገር በፕሮቴስታንቱ ዓለም ሁሉንም ማለታችን አይደለም። ኦኬ በጣም ደገኛ ፕሮቴስታንት ወንድሞች እንዳሉ እናምናለን፣ እናቃለን። ኦኬ መምህራን እንዳሉ እናውቃለን። ግን ሚዲያው ላይ ግን ገነው የሚወጡት በጣም በሚያሳዝን ሁኔታ በተንኮል የተሞሉ አንዳንድ ልጆች አሉ። እንግዲህ ይህንን ቃል ስጠቀሙ እያዘንኩ ነው። አሉ ወቅ ምንድን ነው ገርላ ድርሳና ታምራት መጽሐፍት ኢቭን መከራከሪያ እንኳን አይደሉም ተብሎ ተነገረ። ኦኬ እነዚህ መጽሐፍት ላይ ስህተት ሊገኝ ይችላል ወይ? አዎ ሊገኝ ይችላል። ስህተት ሊገኝ ከቻለ በምን ማወቅ እንችላለን? በቅድስቱ ፊት። ለምሳሌ እኛ ቅዱስቱ ፊት አለን። ትልቁ ልዩነት ምን መሰለን ነው፣ በእኛና በፕሮቴስታንት መሀል። ሁለት ፕሮቴስታንቶች ቁጭ ብለው የተለያየ ምልከታ ቢናገሩ የተለያየ ትምህርት ቢናገሩ ማንም አይዳኛቸውም። ምክንያቱም ሁለቱም መጽሐፍ ቅዱስ እንዲያሉ ነው እየተናገሩለት። ምን ይዳኛቸው? መጽሐፍ ቅዱስ እንዳትል ሁለቱም ጋር መጽሐፍ ቅዱስ አለ። እኛ ጋር ቅዱስቱ ፊት የሚባል ነገር አለ። ከሐዋርያት ጀምሮ በቅብብሎች የመጣ ትምህርት አለን። ኦኬ እሱ መመዘኛ ነው። የእውነተኝነት መመዘኛ ቅዱስ ፊት ብቻ ነው። ቅዱስ ፊት ነው። ኦኬ ቅዱስቱ ፊት ከሌለ ሁሌም እየተበጣጠስክ ነው የምትኖረው። እና ምንድነው ገርላ ድርሳና ተአምራት ውስጥ ከቅዱስቱ ፊት አንጻር ታይተው ስህተት የሚሆኑ ነገሮች ካሉ በቃ እንድትቀበል የሚያስገደድ ማንም የለም። ቤተክርስቲያን ራሷ አትቀበለውም። ከቅዱስቱ ፊት ጋር ከተጋጨ ሰው ስህተት ሊገኝባቸው እንደሚችል እያመንን የተለያዩ እንደው የሆነ የሚገኙ ተአምራትን ምናምን እነሱን በመቀበል ባለመቀበል ላይ ድህነታችን እንደማይመሰረት እየተናገርን ራሱ ሆን ብለው ይ እዚህ ገደ ላይ ኮንዲ ስህተት አለ ይላል። ይህን 24 ይህንን ሲያወራ የሚውል ሰው አለ። ይህንን ሲያወሩ የሚውሉት የራሳቸውን ትምህርት ራሱ አያስተምሩም። እኔ አይወንደር እኔ የራሳቸውን ትምህርት ይወቁ አይወቁ ራሱ አላውቅም። ምክንያቱም እንዳልኩት ጊዜያቸውን የሚጨርሱት እዚህ ገር ላይ እንዲህ ሚላለ እዚህ ታምራይ እንዲህ ሚላለ ብቻ ነው። እና እኛ እሱ ደግሞ አያስጨንቀን። በጣም የሚያስገርመው ነገር አያስጨንቀን ባይዘ፣ ጭራሽ ግን አንዳንድ የማያውቁ ግን ክርስቲያን ወንድም እህቶች ደግሞ አሉን። እነሱን ለማሰናከል ሆን ተብሎ የሚደረግ ነው። ባይዘ ሆን ተብሎ እንደው ድንገት እስቲ ቆይ ይህንን የክርስቲያኖችን እምነት ያላወቀ ሰው ያላወቀ የዋህ ክርስቲያን ካገኘን እናሰናከል በሚለው አሁን አሁን ላይ ሚዲያው ላይ ማንም በእንደዚህ አይነት ነገር የሚሰናከል ጠፍቷል። ግን አሁን ደግሞ በምን መልኩ ይጠቀሙበታል መሰለህ? እነሱ ይሄንን ከክርስቲያኖች መውሰድ ባይችሉ በእነዚህ አይነት ጉዳዮች ፕሮቴስታንቶቹ ወደ እኛ እንዳይመጡ ግን ይከለክላቸዋል። ወደ ክርስትና እንዳይመጡ ወደ ጌታ ኢየሱስ እንዳይመጡ ይኸው እዛ እኮ ያለው እንዲህ ነው ብለው ጭንቅላታቸውን በጣም እንዲሸፍኑ አይናቸውን ሙሉ በሙሉ ያበላሹታል። ከዛ በኋላ እንዴት አድርጌ ላስገባብህ? ሁሌ አይገባህም፣ ሁሌ አልገባኝም እምትለው እንዴት ልጫንልኝ? ረጅም ሰዓት አስረዳው እኮ እንዴት አድርጌ ላስገባህ? አልተማርህም። ይኸው እንዲገባህ፣ ለማወቅ ለመስማት፣ ለመቀበል መጀመሪያ ዝግጁ አይደለም። ለዚህ ነው የማይገባህ።